ሲያሬድ በድጓው ላይ ባስቀመጠው የአብይ ጾም ሳምንታት ስያሜ መሰረት ሶስተኛው ሳምንት ምኩራብ ይባላል ምኩራብ ማለት ቤተ ጸሎት ሲሆን ቅድስት በተባለች በሰንበት ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ አይሁድ ምኩራብ ገባ የሃይማኖትን ቃል አስተማረ በዚያም ሲነግዱ አያቸው የአባቴም ቤት የንግድ ቦታ አታድርጉት ቤቴስ የጸሎት ቤት ይባላል በማለት ገሰጻቸው የሚላውን የዮሐንስ ወንጌል ምዕራፍ 2 ቁጥር 16 መሰረት በማድረግ ቅዱስ ያሬድ ወደ አይሁድ ምኩራብ ገባ፣ የሃይማኖትንም ቃል አስተማራቸው ይላል። ወንጌላዊው ቅዱስ ዮሐንስ ደግሞ ወደ አይሁድ ምኩራብ ገብቶ በጎችንም በሬዎችንም ከመቅደስ በጅራፍ እየገረፈ እንዳስወጣቸው ይናገራል። ቅዱስ ዮሐንስ አፈወርቅ በዚች የወንጌል ክፍል ባስተማረው ትምህርት ላይ አንድ ሰው እንዲህ ብሎ ሊጠይቅ ይችላል። ኢየሱስ ክርስቶስ ቤተ መቅደሱን ገበያ ባደረጉት ጊዜ ከወትሮ በተለየ በታላቅ ቁጣ ገሰጻቸው። ገሰጿቸውም አላበቃም ጅራፍ አበጅቶ እየገረፈ አስወጣቸው እንጂ። ነገር ግን ከዚህ በፊት ክብር ይግባውና አንተ ሳምራዊ ጋኔን አለብህ ሲሉት ምንም አልተናገራቸውም ነበር። ለምን ሊል ይችላል። በእርግጥም እውነት ነው እና እርሱም ቢሆን ያንን ሁሉ ሲናገራቸው ከወትሮ በተለየ ዝም አሉ እንጂ ኃይለ ቃል አልተናገሩትም። አይሁድ ለራሳቸው ጥቅም ሲሆን ይናገሩታል ክርስቶስ ግን ለእነርሱ ጥቅም ሲሆን ይናገራቸዋል። የምኩራብ ጉዳይ እና ታሪክ ደግሞ በአራቱም ወንጌላውያን ተጽፎ የምናገኘው ታሪክ ይሆናል። በማቴዎስ ወንጌል ምዕራፍ 21 ቁጥር 12፣ በማርቆስ ወንጌል ምዕራፍ 11 ቁጥር 15፣ በሉቃስ ወንጌል ምዕራፍ 19 ቁጥር 45 እና በዮሐንስ ወንጌል ምዕራፍ 2 ቁጥር 13 ላይ ይገኛል ማለት ነው እና ሁሉም ሲጽፏቸው አንዳንድ በአጽንኦት ልንመለከታቸው የሚገቡ ጉዳዮችን ጨምረው የጻፉበት ሁኔታ አለ። ከዚህ አንፃር ጌታችን ወደ ቤተ መቅደስ መግባቱን አራቱም ወንጌላውያን ጽፈዋል። ከገባ በኋላ ባደረገው ጉዳይ ላይ ግን ወንጌላውያኑ የተለያየ ሀሳቦችን ሰጥተዋል ማለት ነው። አንዳንዶቹ በአጽንኦት የጠቀሷቸውም አሉ እና እነኛ ንጽጽሮች በተወሰነ መልኩ ለመመልከት ያክል፣ ለምሳሌ ማቴዎስ ጌታችን ወደ ቤተ መቅደስ ከገባ በኋላ የእርግብ ሻጮችን ገበታ ገለበጠባቸው ብቻ ነው የሚለው ዮሐንስ ግን ጌታችን ወደ ቤተ መቅደስ ከገባ በኋላ የእርግብ ሻጮችን ገበታ ገለበጠ፣ በጎችንና በሬዎችን የሚነዱጉትን ሰዎች ደግሞ አስወጣቸው የሚል ይጨምራል፣ በዝርዝር ይናገራል ማለት ነው። ከቤተ መቅደስ ወደ ቤተ መቅደስ ከገባ በኋላ ደግሞ ሲያስወጣቸው ቤቴ የጸሎት ቤት ይባላል ተብሎ ተጽፏል፣ እናንተ ግን የወንበዴዎች ዋሻ አደረጋችኋት በሚል ሶስቱም ወንጌላውያን ይሄን ጽፈዋል። ዮሐንስ ግን ከነኝህ በተለየ መንገድ ያባቴን ቤት የንግድ ቤት አታድርጉት በሚል ሀሳቡን ትንሽ ቀየር ባለ መንገድ ጽፏል ማለት ነው። ሶስቱ ሲጽፉ ቤቴ የጸሎት ቤት ትባላለች ብሎ ጌታችን ቤቱ የራሱ እንደሆነ አድርጎ ጽፏል። በዮሐንስ ወንጌል ደግሞ ስናየው ያባቴን ቤት የንግድ ቤት አታድርጉት በሚል ገልጿል ማለት ነው። ይሄም ያመለክተን ክርስቶስ ራሱ የባህሪ አባቱ አብ እና የባህሪ ሕይወቱ መንፈስ መንፈስ ቅዱስ በቤተ መቅደስ ውስጥ ወይም በቤተ እግዚአብሔር ውስጥ በአንድነት በሶስትነት ሲሰለሱ ሲቀደሱ እየተመለኩ እንደሚኖሩ ያሳያል። በዚያኛው ቤቴ ሲል፣ በዚህኛው ደግሞ የአባቴ ቤት በሚል ስለጠቀሰ ማለት ነው። ከዛ ባሻገር ዮሐንስ የአባቴን ቤት የንግድ ቤት አደረጋችሁት ሲል፣ ሌሎቹ ደግሞ የወንበዴዎች ዋሽ አደረጋችሁት የሚለውን ሀሳብ ስንመለከት ማቴዎስ፣ ማርቆስ እና ሉቃስ የወንበዴዎች ዋሻ ብለው የጠሩትን ምንድን ነው ብለን ስንጠይቅ መልስ የሚሰጠን ዮሐንስ ነው። የአባቴን ቤት የንግድ ቤት አደረጋችሁት ስላለ ንግዱ ባልተገባ ቦታና በማይገባ ሁኔታ የተፈጸመ ስለሆነ ውንብድና ተባለ ማለት ነው እና አንድ ሰው በቤተ እግዚአብሔር ውስጥ በቤተ ክርስቲያን ውስጥ ወይም በቤተ መቅደስ ውስጥ ንግድ ቢነግድ ያ ውንብድና ይባላል። በተፈቀደለት ቦታም ደግሞ ንግድ ቢነግድ እና ሐቀኝነትና እውነት ካልተሞላበት ደግሞ እሱ ውንብድና እንደሚባል ዮሐንስ ከሌሎቹ በተለየ መንገድ ሐሳቡን ቀየር አድርጎ የነገረን ነገር አለ ማለት ነው። ጌታችን ከወትሮ በተለየ ቤተ መቅደሱን ገበያ አድርገውት ባገኘ ጊዜ ተቆጣ። ሊወግሩት ድንጋይ ሲያነሱ ያላሳየውን መቆጣት፣ ምራቃቸውን ሲተፉበት ያላሳየውን ቅጣት በከበረ ደሙ ለሚያተማት ካብራከ መንፈስ ቅዱስ ለሚወልዳቸው ልጆቹ መጠጊያ ለምትሆን ስለ ቅድስት ቤተ ክርስቲያን በቅናት ተናገራቸው፣ በጅራፍም እየገረፋ አስወጣቸው። መዝሙረኛው ቅዱስ ዳዊትም የቤት ቅናት በልታኛለችና የሚሰድቡህም ስድብ በላይ ይወድቋልና ነፍሴን በጾም አስመረርኳት ይላል በመዝሙር 169 ቁጥር 10 ላይ። ከዛ ባሻገር እነኚህ ሶስቱ ነገሮች ለምሳሌ በቤተ መቅደስ ውስጥ አራት ነገሮች እንደ እንዳሉ ይገልጻል። በጎች በሬዎችና ርግቦች እንደሚሸጡበትና ገንዘብ ደግሞ እንደሚሸጥና እንደሚለወጥ ደግሞ ነግሮናል ማለት ነው በአራቱ ወንጌላት ተጽፏል ይሄ አሁን ነኚህ ሶስት ነገሮች በጎቹ በሬዎቹና ርግቦቹ ለምንድን ነው የቤተ መቅደስ መግቢያ ያስፈልጋቸው ከተባለ ነኚህ ለመስዋዕት የሚቀርቡ መስዋዕት የሚሰዋባቸው ሰው ከእግዚአብሔር ጋር የሚገናኝባቸው ነገሮች ስለነበሩ ነው ይላል ነገር ግን ጌታችን በጅራፍ ገርፎ ያስወጣቸው ለምንድን ነው ከተባለ ሊቃውንት ሁለት ነገሮች ነግረውናል የመጀመሪያው እነኛ ርግቦቹም ይሁን ከብቶቹም ይሁን በጎቹም ይሁን በቤተ መቅደስ ውስጥ ባልተገባ መንገድ ወይም ለሽያጭ ቀርቦ ስለሆነ የተገኙት ከዚህ አስወጥቷቸዋል። ሁለተኛ ግን ሰዎች እንደ ብሉይ ኪዳኑ ዘመን ከብት እየሠዉ ደም እያፈሰሱ ስብ እያጤሱ የርግብ መስዋዕት እየሠዉ ከእግዚአብሔር ጋር የሚገናኙበት ዘመን እንዳበቃና ራሱ ክርስቶስ አማናዊ መስዋዕት እንደሆነ አማናዊ የእግዚአብሔር በግ እንደሆነ የተናገረበት መንገድ ስላለ ነው። እነኛን ከብቶቹንም ርግቦቹንም አውጥቶ የሰደዳቸው ማለት ነው። ከዚህ አንፃር እህን ካየን የልዋጩ የገንዘብ ልዋጭ ደግሞ ገንዘብ የሚለውጡ የሚሸጡ ሰዎች እንዳሉ በአራቱ ወንጌላት ተነግሯል። ስለዚህ ገንዘቡ የሚለወጠው የሚሸጠው እንዴት ነው የሚለውን የእኛ የአንድምታ መምህራን ሁለት መሰረታዊ ሀሳቦችን አስቀምጠዋል። የመጀመሪያው እንደሚታወቀው ምኩራብ እና ቤተ መቅደስ የሚባሉ ሁለት ነገሮች አሉ። ምኩራብ የሚባለው ሰዎች በየአካባቢያቸው በየሰፈራቸው በየሆኑ ቦታዎች ላይ ቤት እየሰሩ ለዚያ ለጸሎት ለትምህርት ለመመካከር እና ለንባብ ወይም መጻሕፍትን ለማንበብ ለመተርጎም የሚጠቀሟቸው ቦታዎች ናቸው ምኩራቦች የሚባሉት። ቤተ መቅደስ ግን አንድ ነው። ከዚያ አንጻር ያ ቤተ መቅደስ የሚገኘው በኢየሩሳሌም ብቻ ነው። ስለዚህ ከደቡብ እስራኤል የሚሆን ከሰሜን እስራኤል ከሌላም ሀገር ወደ ቤተ መቅደስ እየመጡ መስዋዕት የሚሰዉት በቤተ መቅደስ ውስጥ ብቻ ስለሆነ እነኚህ ሰዎች ከሩቅ ሀገር ተነስተው ለምሳሌ ሁለት በግ ለመስዋዕት ሊያቀርቡ ሲመጡ በመንገድ ወይ ይከሱባቸዋል፣ ወይ እንቅፋት እየመታቸው እየተጎዱ፣ ቀንዳቸው እየተነቀለ እየቆሸሹ ሊመጡ ይችላሉ። እና ከዚህ አንፃር በቤተ መቅደስ የነበሩ እነኚህ ሻጮች ደግሞ እንዴት ለቤተ እግዚአብሔር የኮሰመኑ የከሱ በጎችን ታቀርባላችሁ በሚል ሰዎችን ያሳቅቋቸዋል ማለት ነው። እና በዚህ ጊዜ ታዲያ ምን እናድርግ ይላል። መቼም ችግሩ ብዙ ነው። ምን ላድርግ ሲል አይኛ ጋር አንድ ጥሩ የሰባ ፍሪዳ አለ እሱን ትወስድና ሁለቱን ስጥን አለ በሚል ያንን የበግ የበሬ የርግቦች ቅያሬ ያካሂዱ ነበረ ማለት ነው። ከዛ ባሻገር ግን በኦሪት ዘጸአት ምዕራፍ 30 ቁጥር 16 ላይ ማንኛውም ሰው ልክ እኛ ለምሳሌ ዛሬ በ የአቅም አዳም ወይም ለአቅም ይዋን ደረሰች እንደምንለው ማንኛውም በእስራኤላውያን ዘንድ ሙሉ አካል የሆነ ሰው ለቤተ መቅደሱ እንደ አስራት እንደ በኩራት ያለ ገንዘብ ክፍያ ያካሄድ እንደነበረ በመጽሐፍ ተጽፏል። እና ያ የገንዘብ መስዋዕት የሚደረገው ደግሞ ማስራት በኩራቱ የሚወጣው በምንድነው ሰቅል የሚባል የገንዘብ አይነት ነው። ግማሽ ሰቅል እንዲከፍል ይገደድ ነበረ። እና በተለያዩ የእስራኤል ከተሞች ውስጥ የሚኖሩ ሰዎች ዲናር ይኖራቸዋል፣ መክሊት ይኖሯቸዋል፣ ሌላ ምናን የሚባሉ የተለያዩ፣ ስታቴር እንደዚህ የሚባሉ ገንዘቦች አሉ። እና እነኛን ገንዘቦች ይዘው ሲመጡ ወደ ሰቅል የሚቀይሩ ልክ ዛሬ እኛ ብላክ ማርኬት ብለን እንደምናስበው አይነት የእነሱን ገንዘብ በራሳቸው ገንዘብ እየቀየሩ የሰዎችን የኑሮ ጫና የሚያከብዱ አይነት ሰዎች ስለነበሩ እነኝን ሁሉ ጌታችን ከቤተ መቅደስ እንዳስወጣቸው የምናይበት የምንነጋገርበት ታሪክ ነው ማለት ነው። የምኩራብ ታሪክ ሰላማዊው ኢየሱስ ክርስቶስ በማይናወጽ አለት ላይ የመሰረታት በከበረ ደግሞ ያተማት ቅድስት ቤተ ክርስቲያን ናት። የክርስቶስን መዓዛ የምናሸትባት ክርስቶስን ራሱ የምናይባት ቅድስት ልዩ የሆነች መንግስት ናት። የሰው ልጅ በዓለም ሳለ ለአይኑ መልካም ነገርን ማየት ለጆሮ መልካም ነገርን መስማት ጊዜያዊ ቢሆንም ሰላም እንዲሰማ ያደርጋል። ቅድስት ቤተ ክርስቲያን ግን እውነተኛ ምንጩ የማይጠፋውን ዘላለማዊን ሰላም ትሰጠናለች። በዓለም ምናምንቴ ምክንያት ያጣነውን ሰላም እለት እለት ትለግሰናለች። የእውነተኛ ምዕራፍ ምንጭ ናት። ዓለምን የሚማርክ ሀያል የሆነ ውበት አላት። ጠቢቡ ሰለሞን በመኃልየ መኃልይ ምዕራፍ ስድስት ቁጥር አስር ላይ ይህች እንደ ማለዳ ብርሃን የምትጎበኝ እንደ ጨረቃ የተዋበች እንደ ፀሐይም የጠራች አላማ ይዞ እንደተሰለፈ ሰራዊት የምታስፈራ ማን ናት ይላታል። ጨረቃ ብርሃኗን ከፀሐይ የምታገኝ ቢሆንም ግርማና ውበት ተሰጥቷታልና ቅድስት ቤተ ክርስቲያን በጨረቃ ተመስላለች። በእውነት ለዚች ቅድስት ቤተ ክርስቲያን እንዴት ልንቀና ይገባል! ቅናት ማለት መንፈሳዊ ትርጉሙ ስለ አንድ ጉዳይ አጽንዖት ሰጥቶ መቆርቆር፣ መጨነቅ፣ ለዛ ጉዳይ ሀሳብ መስጠት ወይም ደግሞ ምክር ተግሳጽ መለገስ ማለት ሊሆን ይችላል። ባጭሩ ለቤተክርስቲያን መቅናት ማለት ምን ማለት ነው? ቤተክርስቲያን እንደሚታወቀው በተለይ የሐዲስ ኪዳን ቤተክርስቲያን ይሄንን ቅዱስ ጳውሎስ በዋነኝነት አራት ነገሮችን ያስቀምጣል ቤተክርስቲያን ምንድን ናት የሚለውን ሲናገር፣ የመጀመሪያው ቤተክርስቲያን የእግዚአብሔር ወይም የክርስቶስ ሙሽራ ናት ይላል። ሁለተኛ ቤተክርስቲያን የክርስቶስ አካል ነች ይላል። ሶስተኛ የክርስቶስ ህያው መቅደስ ነች ካለ በኋላ ቤተክርስቲያን የክርስቶስ ቤተሰብ ነች ይላል። እና የክርስቶስ ቤተሰብ ከሆነች በዛ ቤተሰብ ውስጥ የሚወድቁ ሰዎች አሉ፣ የሚነሱ ሰዎች አሉ፣ የሚጸልዩ ሰዎች አሉ፣ የማይጸልዩም ሰዎች ደግሞ ይኖራሉ። የሚጾሙ፣ የማይጾሙ፣ መልካም ምግባር የሚፈጽሙ፣ የማይፈጽሙ ሰዎች ይኖራሉ። እና እነኚህ ሰዎች ለቤተክርስቲያን ነገ እንቅፋት የሚሆኑ ከሆነ፣ ራሳቸውንም ሰዎችንም የሚጎዱ ከሆነ ቤተክርስቲያን ሁለት አይነት የስልጣን ተዋረድ ስላላት፣ ለምሳሌ መንፈሳዊ የስልጣን ተዋረድ አለ ከቅዱስ ሲኖዶስ ጀምሮ እስከ አጥቢያ ወይም እስከ አንድ ንስሓ አባትና ንስሓ ልጅ ድረስ የሚወርድ የሥልጣን ተዋረድ ስላላት በዛ መንገድ የሚወድቁ ሰዎች አልባሌ ቦታ ላይ ሆነ የነበሩ ሰዎች መቅደስ ሰውነታቸውን ያረከሱ ሰዎችን በምን መንገድ እንደሚጸዱ በምን መንገድ ለእግዚአብሔር ራሳቸውን መስዋዕት አድርገው ማቅረብ እንዳለባቸው በመነጋገር በመመካከር ወደ መምህራን ንስሓቸው ወደ ካህናት ወደ አባቶች ወደ ቤተ ክርስቲያን ወደ ግዜ ጸጋ ወደ ቅዱስ ቁርባን ወደ ቅዱሳት ሚስጥራት በማስ በማካፈል ለቤተክርስቲያንም ለቤተክርስቲያን ሰዎችም አንድ ሰው መቅናት ሊጠበቅበት ይችላል። ከዛ ባሻገር ግን የቤተክርስቲያን ስርዓት በአንድም በሌላ መንገድ ሊጣስ ይችላል። ያ ማለት ድሮ ባባቶቻችን ዘመን ከነበረው ስርዓት ውጪ አፈንግጦ የሚደረጉ ብዙ ከዘመን አይነት አንጻር ተነስተን ልናያቸው የምንችላቸው ብዙ ሀሳቦች አሉ እና እነኛ ነገሮች ከየግሳንግሳይ ከነግሳንግሳቸው ወደ ቤተ መቅደስ የሚገቡ ከሆነ እነኛን ስለማውጣት፣ ስለመቀየር ለስርዓተ ቤተክርስቲያን መጠበቅ ለአምልኮት እግዚአብሔር መጠበቅ፣ መጨነቅ፣ መቆርቆር፣ መቅናት ይገባል። ከአንድ ክርስቲያን ይሄ ይጠበቃል ማለት ነው። ማንኛውም ክርስቲያን ቅዱስ ያሬድ እንደ ፀሐይ የምታበራ እንደ ሙሽራ የተሸለመች የእግዚአብሔር ልጆች በውስጧ ገብተው የሚያርፉባት እጅግ ያማረች የክርስቶስ ሀገር እያለ ስለሚናገርላት ቅድስት ቤተ ክርስቲያን ዛሬ ዛሬ በብሄር በቋንቋ፣ በዘር፣ በስልጣን መነገጃ ለማድረግ የሚጥሩ አሉና ልክ እንደ ቅዱስ ዳዊት የቤት ቅናት በላይ ልንል ይገባል። እንግዲህ ጌታችን በዮሐንስ ወንጌል ምዕራፍ ሁለት ቁጥር 13 ላይ ቤቴ የጸሎት ቤት ትባላለች እናንተ ግን ቤቴን የአባቴን ቤት የንግድ ቤት አደረጋችኋት ካለ በኋላ ደቀ መዛሙርቱም የቤት ቅናት ይበላኛል የሚለውን አሰቡ ይላል እና የቤት ቅናት የሚለውን ብዙ ሊቃውንት ብዙ ነገር ፈተውበታል። ከዛ በፊት ግን ምናልባት የዮሐንስና የሌሎቹን የሶስቱ ወንጌላ ታሪክ ስንመለከት የዮሐንስ ታሪኩን ከቃና ዘጌላ ጀምሮ የመጀመሪያው ሳም የመጀመሪያው የፋሲካ ዓመት ላይ እንዳደረገው ይገልጻል። ሌሎቹ ሶስቱ ወንጌላውያን ደግሞ ለሆሳና ቅርብ በማድረግ ለሞቱ ቀረብ ባለ መንገድ ታሪኩን ጽፎት እናገኛለን እና ይሄ የሚያመለክተን ይህንን እንደውም አንዳንድ ሊቃውንት ይዘው እንደ ዮሐንስ አፈወርቅ ያሉት ጌታችን ቤተ መቅደሱን ያጸዳ ሁለት ጊዜ ነው። ያ ማለት የሰዎቹን እንቢተኝነትና የአመፃቸውን ብዛት የሚያመለክት ነው በሚል ተርጉመዋል። እና ከዛ አንፃር በቤተ መቅደስ ውስጥ ያ ቤተ መቅደስ ማለት መስዋዕት የሚሰዋበት ሰዎች ከእግዚአብሔር ጋር የሚገናኙበት የእግዚአብሔር ጸጋ፣ ረድኤት፣ በረከት የሚገኝበት የሚወርድበት ነው። ነገር ግን ያንኑ የሚድኑበትን ቤተ መቅደስ የንግድ ቤት አድርገውት ነበረ ማለት ነው እንደውም ጌታችን ይህንን በጣም በአጽንኦ ሲናገር ምንድነው ያለው? በማርቆስ ወንጌል ምዕራፍ 11 ቁጥር 15 ላይ ቤቴ የጸሎት ቤት ትባላለች። እናንተ ግን የወንበዶች ዋሻ አደረጋችኋት ካለ በኋላ በጎችንም ከብቶችንም ርግቦችንም አውቶ ከሰደደ በኋላ ማንም በቤተ መቅደስ ውስጥ በዚያ መካከል እቃ ተሸክሞ እንዲያልፍ ሁሉ ከለከለም ይላል። ያ ማለት ከመሸጥ ከመለወጥ ባሻገር ቤተ መቅደሱን እንደ መንገድ የተጠቀሙ ሰዎች ነበሩ ማለት ነው። ያ ማለት ሰው የሚድንበትን ቤት ዋጋ ጸጋ የሚያገኝበትን ቤት መንፈሳዊ የነፍስ ነጻነት የሚያገኝበትን ቤት ለስጋዊ ጉዳይ የተጠቀመ እንዴት በረከሰ መንገድ ይመላለስ እንደነበረ የሚያሳይ ሀሳብ ሆኖ እናገኘዋለን። እና ከዚህ አንፃር አንድ ሰው በምን ምክንያት መቅናት አለበት የሚለውን ከተመለከትን አሁን በተነጋገርናቸው በሶስት መንገዶች ውስጥ መነጋገር እንችላለን። የመጀመሪያው በቤተ እግዚአብሔር ውስጥ ሰዎች ከቅዳሴ ከጸሎት ከትምህርት ከስብከትና ከመንፈሳዊ አገልግሎት ውጭ በሆነ መንገድ የቤተክርስቲያን አገልግሎት ሲለውጡ ለምን ብሎ መቆርቆር መቻል አለበት። አንድ ክርስቲያን ለምን ይሄ ይሆናል? ለምን እንደዚህ ይፈጸማል? የእግዚአብሔር ቤት የጸሎት ቤት ነው። እግዚአብሔር አይኖቹና ልቡ ለዘላለም በዚህ የሚኖርበት ቤት ነው። እንዴት የንግድ ቤት ሊሆን ይችላል? ያ ሊቆረቆር ይገባል። የመጀመሪያው። ከዛ ባሻገር ግን ብዙ ሊቃውንት የበጎቹንና የበሬዎችን እንዲሁም የርግቦቹን ተምሳሌታዊ በሆነ መንገድ ጠቅሰዋቸው እናገኛለን። ከዚህ አንፃር ርግብ የሚሸጡና ርግብ የሚለውጡ ሰዎች አሉ ይላል መጽሐፋቸው። እና ከዚህ አንፃር አንዳንድ የቤተ ክርስቲያኑ ሊቃውንት ርግብ የሚለውን ያው ርግብ በማቴዎስ ወንጌል ምዕራፍ 3 ቁጥር 16 ላይ እና በዮሐንስ ወንጌል ምዕራፍ 1 ቁጥር 42 ላይ መንፈስ ቅዱስ ጌታችን በተጠመቀ ጊዜ በርግብ አምሳል እንደወረደ ስለሚታወቅ ስለሚታሰብ መንፈስ ቅዱስን ርግብ ትወክላለች። ስለዚህ ርግብን የሚሸጡ የሚለውጡ ማለት መንፈስ ቅዱስን የሚለውጡ የሚሸጡ ሰዎች ምሳሌዎች ናቸው። ለምሳሌ በሐዋርያት ሥራ ምዕራፍ ስምንት ላይ ስምዖን መሰሪ ወይም ጠንቋዩ ስምዖን የሚባል አንድ ሰው ነበር ይላል እና ደቀ መዛሙርቱ በበዓለ ሃምሳ መንፈስ ቅዱስ ከወረደላቸው በኋላ ሙት የማስነሳት፣ ለምጽ የማንጻት፣ ሽባ የመተርተር፣ አንካሳ የማራመድ፣ አጋንንትን የማውጣት በተፈጥሮ ላይ በአጋንንት ላይ ስልጣን አግኝተው ነበረ። እና ይህን ስልጣናቸውን ሲያይ ይህንን ስልጣን በገንዘብ ሊገዛ ፈለገና የእናንተን ጸጋ በገንዘብ ስጡኝ አላቸው ይላል ደቀ መዛሙርቱ ግን ገንዘብህም ከአንተ ጋር አብሮ ይጥፋ አሉት እንጂ አልሸጡለትም። ስምዖን ይሄ መሰሪ ስምዖን መሰሪ የሚባለው ሰው የመንፈስ ቅዱስን ጸጋ በገንዘብ መግዛት ፈልጓል። ከዛ ባሻገር ግን የገዛው ሊሸጥ ስለፈለገ ነው። ምክንያቱም በዚያ ተአምር እያደረገ ሙት እያስነሳ ገንዘብ መሰብሰብ ፈልጓል። እና በቤተክርስቲያን ውስጥም የእግዚአብሔርን ጸጋ የእግዚአብሔርን ኃይል የእግዚአብሔርን ሀብት የእግዚአብሔርን የሆኑ ነገሮችን በሙሉ በገንዘብ ለመለወጥ ለመሸጥ የሚዳዳቸው ብዙ ሰዎች አሉ በዘመናችን እያየን ስለሆነ እና አንድ ክርስቲያን እነኚህ ነገሮች በቤተ መቅደስ ውስጥ ባላስፈላጊ መንገድ ሲደረጉ ሳይ ሊቀና ሊቆረቆር ለምን ያ ሊጠይቅ ይገባል። በጽሁፍ በመጻፍ ሊሆን ይችላል፣ በመናገር ሊሆን ይችላል፣ በጸሎት ሊሆን ይችላል። በእነኚህ ምክንያቶች መቆርቆር ይኖርበት ይችላል። ከዛ ባሻገር ደግሞ በጎቹና በሬዎቹ ለመስዋዕት የሚቀርቡ አካላት ስለነበሩ መስዋዕቱ ደግሞ ራሱ ክርስቶስ ነው። ስለዚህ ስጋውና ደሙን ይወክላሉ። በዚህ መንገድ ደግሞ ምስጢራተ ቤተክርስቲያንን በገንዘብ ለመሸጥ ለመለወጥ የሚሞክሉ ሰዎች አሉ። ከመንፈስ ቅዱስ ጸጋ ባሻገር ለምሳሌ አንዳንድ ቦታዎች ላይ ቅባ ቅዱስ በገንዘብ ሊገዛ ይችላል፣ ጸበል ደግሞ የሚሸጡ ሰዎችንም በዓይናችን እያየን ስለሆነ እንደዚህ ሲሆን ለምን እያለ አንድ ሰው እያሰላሰለ በመንፈሳዊ ቅንዓት ሊቆረቆር ይገባዋል። በትንቢተ ዳንኤል ምዕራፍ ዘጠኝ ላይ በተቀደሰው ስፍራ ርኩሰት ሲፈጸም ባየ ጊዜ አንባቢው ያስተውል ስለሚል እነኚህ ነገሮች በቤተ መቅደስ ሲፈፀሙ ስናይ መቆርቆር፣ መጠየቅ ለምን ብሎ የሚመለከታቸውን አካላት ማናገር ያስፈልጋል። ከዛ ባሻገር ራሳችንን በጸሎት በመደገፍ እነኚህ ነገሮች ከኛ እንዲልቁ ማሰብ ይቻላል ማለት ነው። እንግዲህ መጽሐፍ ቅዱስ እንደሚነግረን ለምሳሌ ጌታችን ወደ ቤተ መቅደስ ከገባ በኋላ በዋነኝነት ሁለት ወይም ሶስት ነገሮችን እንዳስቀመጠን እናያለን የመጀመሪያው ጅራፍን አበጅቶ ነው የሚለው ጅራፍን አበጅቶ የሚለው ቃል በራሱ ምን ያህል ለታሪኩ አጽንኦት እንደሚሰጥ ያሳየናል ከዛ አንጻር ክርስቶስ አንዳንድ ጉዳዮችን በጣም በአጽንኦት ገልጦ ተክሳጻዊ በሆኑ ጉዳዮች አንድ ሰው ቅንአቱን በዚህ መንገድ ለምን እንደዚህ ሆነ ብሎ ጠንከር ባለ በነገራችን ተግሳጽ ማለት የከረረ ወይም የመረረ ምክር እንደማለት ሊሆን ይችላል። እና ጠንከር ባለ መንገድ ቅንአቱን መግለጽ ሊችል ይችላል። ልክ እንደ ጌታችን ጅራፍ ሰርቶ እንዳበጀው፣ አሁን ስለመማታ ስለመግረፍ ሳይሆን ጉዳዩን ተረር ባለ መንገድ፣ በጠነከረ መንገድ አጽንኦት ሰጥቶ በመናገር ሊሆን ይችላል። የመጀመሪያው። ከዛ ባሻገር ግን የተናገራቸው ንግግሮች ደግሞ አሉ። ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል፣ እናንተ ግን የወንበዶች ዋሻ አደረጋችሁት ብሎ ተናግሯል። ስለዚህ በምክር በመነጋገር ሰዎችን ለብቻም ሊሆን ይችላል፣ በጋራም ሊሆን ይችላል። በመምከር ደግሞ ቅንአቱን ሊገልጽ ይችላል። ከዛ ባሻገር ግን ጽሑፍ በመጻፍ ሊሆን ይችላል። ለምሳሌ ጌታችን የቤት ቅናት ይበላኛል የተባለውን አሰቡ ይላል። ይሄ ጽሑፍ ነው። ስለዚህ አንድ ክርስቲያን ጽሑፍ በመጻፍ ለቤተ ክርስቲያን ሥርዓት መጠበቅ ለቤተ እግዚአብሔር ሥርዓት መጠበቅ ያለውን ቅናት በጽሑፍም ሊገልጽ ይችላል ማለት ነው። ቅዱስ ጳውሎስ የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን ብሎ እንደተናገረን የሰው ልጅም የክርስቶስ ቤተ መቅደስ ነውና ክርስቶስም በቤተ መቅደሱ ይቀናልና ቤተ መቅደስ የሆኑ የክርስቲያን ወገኖች ሰውነታቸው ወይም ስብህናቸው በንጽህናና በቅድስና የተጠበቀ የእግዚአብሔር ቤት ሊሆን ይገባዋል። ቅዱስ ሄሌኖስ የሚባል የቤተክርስቲያን አባት አንድ የሚነግረን ነገር ምንድን ነው? ክርስቶስን በንጹህ ልቡና ውስጥ ሆነህ በተሰበረህ ሌና ውስጥ ሆነህ ከፈለግከው በየተኛው የመጽሐፍ ቅዱስ ክፍሎች ውስጥ ታገኘዋለ ይላል። ይሄንን ተመልክቶ ደግሞ ቅዱስ አንብሮስ የሚባል የቤተ ክርስቲያን ሊቅ ምን ይላል? እግዚአብሔር አዳምን ሊፈልግ በገነት ዛፎች ውስጥ እንደተመላለሰ እኛን ደግሞ ለመፈለግ ዛሬ በቅዱሳን መጻሕፍት ውስጥ ይመላለሳል ይላል። ከዚህ አንፃር የተጻፉት እያንዳንዳቸው ታሪኮች ለኛ ህይወት፣ ለኛ ምሳሌ፣ ለኛ መማሪያ መሆናቸውን ማሰብ ያስፈልጋል። ከዚህ አንፃር ክርስቶስ ወደ ቤተ መቅደስ ገብቶ እንስሳቱን አውጥቶ ርግቦቹን አውጥቶ የሚሸጡ የሚለውጡ ሰዎች ደግሞ ገበታቸውን ገልብጦባቸው ቤተመቅደሱን በማንፃት ውስጥ የምንመለከተው ራሳችን ነን። ምክንያቱም ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ ሦስት ቁጥር 18 ላይ አንተ ሙሰ አቦቱ ለክርስቶስ ይላል እናንተ የክርስቶስ ቤተመቅደስ እንደሆናችሁ አታውቁምን ስለሚል እኛ ነን የእግዚአብሔር ቤተመቅደስ እኛ ነን። ስለዚህ እኛ ውስጥ ነው ክርስቶስ ያለው። አብ ወልድ መንፈስ ቅዱስ የሚያድሩት በእኛ ውስጥ ነው። ስለዚህ ልክ እንደ ቤተመቅደሱ ራሳችንን በኃጢአት አቆሸን ያለን ሰዎች ኖራለን። ራሳችንን በርኩሰት በመከፋፈል በትዕቢት ኃጢአትን እንደሸማ ለብሰናት አጊጠንባት ለቤተ እግዚአብሔር በማይሆን መንገድ የቆምን ሰዎች እንኖራለን። ከዚህ አንጻር ክርስቶስ በቃሉ ጅራፍነት በጸጋው ጅራፍነት ውስጣችን የገቡትን የርኩሳን መናፍስት አሰራር የክፉ ሀሳቦችን አሰራርና አመለካከቶችን እንዲያወጣልን በጸሎት እንጠይቅ ይገባል። ጽኑ መሻታችንን መገጥ ያስፈልገናል ማለት ነው። ከዚህ አንጻር ምኩራብ ክርስቶስ ወደ ቤተ መቅደስ እንደገባበት ወደ ሕይወታችን እንዲገባ ወደ ሕይወታችን ገብቶ ልቦናችንን እንዲያጸዳልን እየለመንን የምንጠብቅበት ትምህርት የሚተላለፍበት ሳምንት ነው እና ከዚህ አንጻር ትምህርቶቹን በዚህ መንገድ መውሰድ ያስፈልጋል። ስለዚህም እኛ የእግዚአብሔር ማደሪያ ልንሆን ይገባልና ፈጣሪያችን የሚወደውን ክርስቲያናዊ ምግባር በመተግበር ከየትኛውም እኩይ ተግባር ኃጢአትና በደል ተጠብቀን በቅድስና ሕይወት መኖር ይጠበቅብናል። በተለይም በዚህ የጾም ወቅት ይህንን በታላቅ ትጋት ፈጽመን ለመንግስተ ሰማያት የሚያበቃንን ስራ ልንሰራ ይገባል የሚለው የመጨረሻ መልእክታችን ነው። ወስብሀት ለእግዚአብሔር።